በምድሯ ስንዴ እንዳሸዋ ይታፈስባት የነበረች ዩክሬን ዛሬ ላይ ለዜጎቿ የምግብ ዋስትናዋን ማረጋገጥ ተስኗት ዓለም ተገርሟል። በደንብ ይገርማችሁና ነጻነቷን በአውሮፓውያኑ 1991 ከተጎናጸፈች በኋላ የዓለም የብረትንብርት የዳቦ ቅርጫ ስትባል የከረመችው ኬቭ ወደ 13 ሚሊየን የሚጠጋ ዜጋዋ በከፋ ድህነት ውስጥ የሚገኝ ሆኗል። ይህም ቀድሞ እንደ ስንዴ ገብስና በቆሎ ያሉ የግብረ ና ውጤቶችን ወደ ገበያ በማቅረብ ከቀዳሚዎቹ ተጠቀስ የነበረችውን ሀገር በዓለማችን ላይ የምግብ ሉዓላዊነታቸው እጅጉን ከላሸቀ ሀገራት ተርታ እንድትመደብ ስለማስገደዱ የተባበሩት መንግስታት ድርጅት ሪፖርት ጠቁሟል። እንደ ድርጅቱ ሪፖርት ከሆነ በዚህ ጊዜ በዩክሬን ከሚገኙ ሶስት ቤተሰቦች በአንዱ ምሳ ቀርቦ እራት ስለመደገሙ እርግጠኛ መሆን አይቻልም። በዚህ ላይ ባለ ሁለት አሃዝ የዋጋ ንረት በዋጋም ንረቱ ላይ ስራ አጥነት ተጨምሮ የዩክሬናውያንን ሰቀቀን ከዕለት ወደ ዕለት እያባባሰው መጥቷል። በዚህ ሁሉ መካከል በዩክሬን አመድነት ላይ ጥቅሟ እስኪጸና ስንቅና ትጥቅ ወደ ኪየቭ ያጋዘች አሜሪካ ጥቅሟን ስለማስጠበቋ ተነግሯል። ዩክሬንና አሜሪካ ለወራት ሲያወዛግባቸው የሰነበተውን የምጣኔ ሀብት ስምምነት ዛሬ ተፈራርመዋል። ስምምነቱም አሜሪካ በዩክሬን ምድር የሚገኙ ብርቅዬ ማዕድናትን እንድትጠቀም አረንጓዴ መብራት የሚሰ መሆኑን ዘኒውዮርክ ታይምስ ዘግቧል። በዩክሬን በኩል ደግሞ ሩሲያ በዓለም ላይ ያላት ቁመና ነጥሮ እንዲታይ ባስቻለው ጦርነት የአሜሪካን ወታደራዊ ድጋፍ በቀጣይነት እንድታገኝ ማስተማመኛ የሚሰጥ ጦርነት እንዳልነበረች ያደረጋትን ኬቭ መልሶ በማቋቋምና በመገንባት ላይ የዋሽንግተንን ድጋፍ እንድታገኝ የሚያስችል ነው ተብሏል። ስምምነቱን አስመልክተው መግለጫ የሰጡት የአሜሪካ የገንዘብ ሚኒስትር ስኮት ቤሴንት አሜሪካ በምስራቅ አውሮፓ ያለውን ጦርነት ለመቋጨት ቁርጠኛ ናት ብለዋል። እንዲሁም የትራምፕ አስተዳደር ነጻነት፣ ሉዓላዊነትና ብልጽግናን ማዕከል ያደረገ ዘላቂ ሰላም ለማስፈን ያለውን ወጥ አቋም ለሩሲያ ያንጸባረቀበት መሆኑን አክለዋል። ስምምነቱን የዩክሬን መንግስትን ወክለው የተፈራረሙት የዩክሬን ተቀዳሚ ምክትል ጠቅላይ ሚኒስትር ዩልያ ስቫዩዴንኮ በበኩላቸው በማኅበራዊ ድረገጻቸው ባጋሩት መልእክት ከአሜሪካ ጋር መተባበር ዓለም አቀፍ ኢንቨስትመንትን መሳብ የሚችል ፈንድ እንፈጥራለን ብለዋል። ስምምነቱም ተግባራዊ እንዲሆን በዩክሬን ፓርላማ ይሁንታን ማግኘት እንዳለበት ጨምረው ይፋ አድርገዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በበኩላቸው፣ ዛሬ ማለዳውን በዋሽንግተን የተፈረመው ስምምነት አሜሪካ እስካሁን በዩክሬን ጦርነት ያፈሰሰችውን መዋለ ንዋይ በተመጣጣኝ ሁኔታ የሚመልስ ነው ማለታቸውን ቢቢሲ አስነብቧል። በርካቶች ግን ታሪካዊ ተብሎ የተነገረው የማዕድናት ስምምነት የዩክሬንን ሉዓላዊነት አሳልፎ የሰጠ፣ አሜሪካን በብዙ የሚጠቅም ስለመሆኑ እየተናገሩ ይገኛሉ። ምክንያት ቢባል ዩክሬን በአሜሪካ ጂኦሎጂካል ሰርቬ ወሳኝ ተብለው ከተቀመጡ 50 ማዕድናት የሃያ ሁለቱ መገኛ ናት። ይህ ብቻ አይደለም። ኬቭ የተፈጥሮ ሀብቷ ብርቅዬ በሚባሉ በዚህ ዘመን የሀያላን ሀገራት መፎካከሪያ የሆኑ የስማርት ቁሳቁስ ስልክ፣ ላፕቶፕና ሌሎች ዘመናዊ የጦር መሳሪያዎችን ለማምረት የሚያግዙ ማዕድናትን የታደለች ሀገር በመሆኗ ዓይን ይበዛባታል። እነዚህን መሰል ብርቅዬ የምድር ማዕድናትና ሌሎች ስትራቴጂካል ጠቀሜታ ያላቸውን ቁሳቁሶች በማምረት ደግሞ በዓለም አቀፍ ደረጃ ቻይና ቀዳሚዋ ናት። በዚህም ምክንያት አሜሪካ በዘርፉ የቻይና ተገዳዳሪ ሆና ለመቅረብ ዩክሬንን ከመቼውም ጊዜ በላይ ትፈልጋታለች። እንዲህ ባለው ቻይናን አሜሪካ በንግድ ጦርነት ውስጥ አንገት ላንገት በተያያዙበት ወቅት ደግሞ የእነዚህ ማዕድናት አስፈላጊነት ለአሜሪካ ልዩ ነው። ዩክሬንን የተመለከትን እንደሆነ ግን ስምምነቱ የምትፈልገውን ወታደራዊ ድጋፍ ከአሜሪካ እንድታገኝ ያደርጋታል ተብሎ በባለሥልጣኖቿ ይነገር እንጂ አሜሪካ በዚህ ስምምነት ተገዳ ምን አይነት የጦር መሳሪያዎችን ለኬፍ ታደርጋለች የሚለው ግልጽ አይደለም። በዚህ ላይ ቀድሞ የነበረው ከስምምነቱ በ በኋላ አሜሪካ ለዩክሬን ስለምታደርገው ወታደራዊ ድጋፍ እንነጋገራለን የሚለው የትራምፕ አቋም ይቀየር አይቀየር አይታወቅም። ዘጋርዲያን እንደሚል አጠቃላይ ስምምነቱ እስካሁን ድረስ ይፋ አልሆነም። የዩክሬን ባለሥልጣናት ግን ፍትሐዊ ነው ብለው ያቀረቡትንና ዩክሬን የተፈጥሮ ሀብቶቿን እንድትቆጣጠር ያስችላል ያሏቸውን የስምምነት ዝርዝሮች ይፋ እያደረጉ ይገኛሉ። ለአብነት የዩክሬኑ ጠቅላይ ሚኒስትር ዴኒስ ሽሚሃል ስምምነቱ በሚገኘው ትርፍ ላይ ለሁለቱ አገራት ሀገራት 50 50 በመቶ የውሳኔ ሰጭነት መብትን የሚሰጥ ነው ብለዋል። ዝቅ ብለውም በዩክሬን የተፈጥሮ ሀብቶች ላይ ግን መቶ በመቶ የውሳኔ ሰጭነት መብቱ የዩክሬንና የዩክሬን መሆኑን አስታውቀዋል። በዚህም ተባለ በዚያ ግን ያቺ የኢንዱስትሪ እሳት ይንቀለቀልባት የነበረች ዩክሬን ከ55 በመቶ በላይ የመሬት ሽፋኗን ሰላምን ሰብል አልብሳ ህዝቦቿን ብሎም ዓለምን ትመግብ የነበረች ኬቭ አሁን ላይ ዙሪያ ገባዋ በችግር ታጥሯል። በርካታ ተንታኞችም ከጦርነቱ ጅማሮ አንስቶ እስከ ዛሬው የማዕድን ስምምነት ድረስ በኬቭ የተወሰዱ እርምጃዎች ስህተት መሆናቸውን እየተናገሩ ይገኛሉ። እናም ከዚህ ሁለንተናዊ ችግር እንድትላቀቅ የሚያግዛት መሪ የሚረዳት ውሳኔ ብቻ ሳይሆን አዳኝ መሲህም ትፈልጋለች እየተባለ